ጠና ስጥልን፣ ሰላም የተወደዳችሁ በኢትዮጵያና በመላው ዓለም ያላችሁ ተጋታዮች በያላችሁበት ቆያችሁ። ዛሬ ሰኞ ነው። ተወዳጁ የዜና ሾው ዜና ኢትዮጵያ እዚህ አዲስ አበባ ከሚገኘው የኤቢሲ ዋናው ስቱዲዮ ከእናንተ ጋር አገናኝተናል። ከ6 ሰዓት እስከ 8 ሰዓት ድረስ ዜና ኢትዮጵያ በተለያዩ ዘገባዎቹ ከእናንተ ጋር ቆይታ ያደርጋል። መርጣችሁ ስለምትከታተሉን አብራችሁን ስለምትቆዩ አስቀድመን እናመሰግናለን። የዛሬ ዕለተ ሰኞ ዜና ኢትዮጵያን እየመራን መታሰቢያ ደረጀና ባልደረባዬ ሰለሞን ኃይለ ኢየሱስ ቆይታ እናደርጋለን። የ6 ሰዓት አበይት ጉዳዮቻችንን እንጠቁማችሁ የ2017 ዓ.ም ትምህርት የዩኒቨርሲቲ መውጫ ፈተና መሰጠት ጀመረ። ባለፉት ስድስት ዓመታት በተተከሉ ችግኞች አማካኝነት የተሻሻሉ የአቮካዶ ምርቶችን ወደ ውጭ ሀገር ለመላክ መቻሉን በኦሮሚያ ክልል ምስራቅ ሸዋ ዞን ግብርና መምሪያ አስታወቀ። ኢራን የእስራኤልን የተደበቁና ሚስጥራዊ ሰነዶች ያለቻቸውን ጉዳዮች በቅርቡ ይፋ እንደምታደርግ አስታወቀች። የሚለውን ደግሞ ከውጭ ዜና ዜና ኢትዮጵያ የጠቆምናችሁን ጉዳዮች አካተው ሌሎች ሰፊ ጉዳዮችንም ከሀገር ውስጥም ከውጭ ይዞ ነው ከእናንተ ጋር ቆይታ የሚያደርገው። ከዚህ ከዋናው ስቱዲዮ በተጨማሪ በተለያዩ አካባቢዎች ላይ ባልደረቦቻችን ይገኛሉ። በኋላ ላይ በቀጥታ መስመራችን ላይ ተገኝተው መረጃዎችን ያጋሩናል። ዮሐንስ ፍስሐ በቀጥታ መስመራችን ላይ ከሚገኙ ባልደረቦቻችን ውስጥ አንደኛው ነው። ባለፉት ስድስት ዓመታት በተተከሉ ችግኞች አማካኝነት የተሻሻሉ የአቮካዶ ምርቶችን ወደ ውጭ ሀገር ለመላክ መቻሉን በኦሮሚያ ክልል ምስራቅ ሸዋ ዞን የግብርና መምሪያ ያስታውቋል። በዛ አካባቢ ያለው የቀጣይ አረንጓዴ አሻራ መርሃ ግብር ዝግጅትስ ምን ይመስላል? በሚለው ላይ ከእሱ ጋር ቆይታ እናደርግበታለን። ሞላ አለማየሁም በተመሳሳይ በቀጥታ መስመራችን ላይ ነው የሚገኘው። የፌዴሬሽን ምክር ቤት ለክልሎች የሚሰጥ የድጎማ በጀትን በተመለከተ እያደረገ የሚገኘውን የምክክር መድረክ በተመለከተ በተነሱ ጉዳዮች ላይ ከእሱ ጋር ደግሞ ምልከታውን አካተን ቆይታ እናደርጋለን። በዜና ኢትዮጵያ የምናስቀድመው አጫጭር የሀገር ውስጥ መረጃዎቻችንን ነው የሚሆነው። አብራችሁን ሁኑ። የ2017 ዓ.ም የዩኒቨርሲቲ መውጫ ፈተና መሰጠት ጀመረ። በዩኒቨርሲቲዎች የሚሰጠው የቅድመ ምረቃ የመውጫ ፈተና ከዛሬ ጀምሮ እስከ ሰኔ 10 2017 ዓ.ም ተምረት እንደሚሰጥ ትምህርት ሚኒስቴር አስታውቋል። የትምህርት ሚኒስቴር የአካዳሚክ ጉዳዮች መሪ ስራ አስፈጻሚ ባ ሚጀና እንደገለጹት ፈተናው የሚሰጠው በ51 ዩኒቨርሲቲዎች በተዘጋጁ 87 የፈተና ማዕከላት ነው። በዚህ ዓመት በሚሰጠው የመውጫ ፈተና 190787 ቅድመ መደበኛ እጩ ተመራቂ ተማሪዎች ፈተናውን እንደሚወስዱና ከዚህም ውስጥ 12360 ተማሪዎች ፈተናውን ለመጀመሪያ ጊዜ የሚወስዱ መሆናቸውን ጠቁመዋል። ፈተናው በ238 የትምህርት መርሃ ግብሮች በሁሉም የፈተና መስጫ ማዕከላት በበየነ መረብ እንደሚሰጥም ዶክተር ኤባ ጨምረው ገልጸዋል። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ባለፈው የበልግ አዝመራ 394,000 ሄክታር በላይ መሬት በተለያዩ የዘር አይነቶች መሸፈን መቻሉን የክልሉ ግብርና ቢሮ አስታወቀ። ክልላዊ የበልግ ስራዎች አፈጻጸምና የመር ተግባራት እቅድ ምክክር ላይ የክልሉ ምክትል ርዕሰ መስተዳድርና የግብርና ቢሮ ኃላፊ ማስረሻ በላቸው በአዝመራ ወቅት ምርታማነትን ለመጨመር የሚያስችሉ የተለያዩ ተግባራት ስለመከናወናቸው ገልጸዋል። ባለፈው የመኸር አዝመራ ወቅት ታዲያ ከዋና ዋና እና ሆርቲካልቸር ሰብሎች 157 ሚሊዮን ኩንታል ምርት ለመሰብሰብ ስለመቻሉም አመላክተዋል። አዝመራ ወቅት አርሶ አደሮች በክላስተር እንዲያለሙ የተደረገው ጥረት ውጤት አስመዝግቧል ብለዋል ኃላፊው እንደ ሪፖርተራችን ሰሎሞን ባለና ዘገባ በተያዘው የመኸር ወቅት የሚከናወኑ ተግባራትን ለማሳካት አርሶ አደሩ ማሳን መሰረት ያደረገ ድጋፍ ተጠናክሮ እንደሚቀጥል አመላክተዋል ኃላፊው እንቀጥላለን፣ ተመልካቾቻችን አሁን ደግሞ በቀጥታ መስመራችን ላይ ከሚገኙ ባልደረቦቻችን ጋር ተጨማሪ ሀሳቦችን ወደምንጋራባቸው የሀገር ውስጥ ዘገባዎቻችን ነው የምንሻገረው። ባለፉት ስድስት ዓመታት በተተከሉ ችግኞች አማካኝነት የተሻሻሉ የአቮካዶ ምርቶችን ወደ ውጭ ሀገር ለመላክ መቻሉን በኦሮሚያ ክልል ምስራቅ ሸዋ ዞን ግብርና መምሪያ አስታወቀ። በዘንድሮ የአረንጓዴ አሻራ መርሃ ግብር ሁለት መቶ ስልሳ ሁለት ሚሊዮን ችግኞችን ለመትከል ማቀዱን የዞኑ ግብርና መምሪያ ገልጿል። ለዚህም እንዲያግዝ ሰባ በመቶ የሚሆን የጉድጓድ ቁፋሮ መከናወኑን ነው የተነገረው። ይህንኑ ጉዳይ ይዘን እንቀጥላለን። ተጨማሪ መረጃዎችን ሊያጋራን ባልደረባችን ዮሐንስ ፍስሐ በቀጥታ መስመራችን ላይ ተገኝቷል። ዮሐንስ እንዴቱ ለሀል ባለፉት ዓመታት በዞኑ በተለይ በአረንጓዴ አሻራ የተገኙ ስኬቶች ምንድን ናቸው? አመሰግናለሁ መታሰቢያ። እንግዲህ ባለፉት ዓመታት ወይም ስድስት ዓመታት በአረንጓዴ አሻራ መርሃ ግብር እንግዲህ የተሰሩ ስራዎች የሚታወቁ ናቸው። እነዚህ ስራዎች እንግዲህ ለውጥ አምጥተው ውጤትም እየተገኘባቸው እንደሆነ ባለፈው ጠቅላይ ሚኒስትር አብይ አሕመድ ከኢቲቪ ጋር በነበራቸው ቆይታ እንግዲህ ባለፉት ስድስት ዓመታት የተተከሉ ችግኞች የቡና ችግኞች ወደ ውጭ ኤክስፖርት በማድረግ እንግዲህ ኢትዮጵያ ከዚህ ዘርፍ ሀርድ ከረንሲ እያገኘች ወይም ደግሞ የውጭ ምንዛሪ እያገኘች እንደሆነ አንስተዋል። በሌላም ዘርፍ እንግዲህ አሁን በምገኝበት በ ምስራቅ ሸዋ ዞን በኦሮሚያ ክልል ምስራቅ ሸዋ ዞን ባሉ የተለያዩ ወረዳዎች 11 ወረዳዎች አሉት ዞኑ። በእነዚህ ወረዳዎች እንግዲህ ባለፉት ስድስት ዓመታት የተከናወነው የአረንጓዴ አሻራ መርሃ ግብር የተለያዩ ዘርፈ ብዙ ውጤቶች አምጥቷል። የአካባቢ ጥበቃን ውጤታማ በማድረግ የደን ጭፍጨፋን በመከላከል እንዲሁም ወጣቶች ተደራጅተው ችግኞችን ከችግኝ ጣቢያዎች በመቀበልም በመትከልና እንዲሁም ኤክስፖርት እስከማድረግ ደርሰዋል። እዚህ ሞጆ አካባቢ በሉሜ ወረዳ ሞጆ ዙሪያ አካባቢ የሚገኙ ወጣቶችም ይህንን በማድረግ እንግዲህ ከዚህ በፊት የዞኑ ግብርና መምሪያ ኃላፊ እንደነገሩኝ ከዚህ በፊት ኤክስፖርት ማድረግ ወይም ደግሞ ምርትን ወደ ውጭ መላክ ለተወሰኑ ባለሀብቶች የሚተው እንጂ በወጣት ደረጃ ወጣቶች ተደራጅተው አቮካዶ ወደ ውጭ መላክ ቅንጦት የነበረበት ጊዜ ነበር። አሁን ግን አረንጓዴ አሻራ መርሃ ግብር ከመጣ በኋላ ወጣቶች ይህንን እያደረጉ ለራሳቸው ሲሆን ለሀገራቸውም የውጭ ምንዛሪ እያስገኙ እንደሆነ ነው የነገሩን። ከዛ ባለፈ ነው አሁን በሚገኝበት በሉሜ ወረዳ የሞጆ ወንዝን ተከትሎ ወረዳው ላይና ዞኑ ላይ የችግኝ ማፊያ ጣቢያ ላይ ነው የምንገኘውና እዚህ ችግኝ ማፊያ ጣቢያ ላይ የተለያዩ አይነት ዝርያ ያላቸው ለምግብነት የሚውሉ በረሃማነትን ለመከላከል የአፍር መሸርሸርን ለመከላከል፣ ለጥላ ለአረንጓዴና ውበት የሚሆኑ ችግኞች እየፈሉና ለአሁኑ ለዘንድሮ የአረንጓዴ አሻራ መርሃ ግብር ዝግጁ እንደሆኑ ማየት ችያለሁ። የቀርቀሃ ችግኞችም ሳይቀሩ ቀርቀሃ እንግዲህ እንደሚታወቀው በተቀረው ዓለም ዘርፈ ብዙ ግልጋሎት ይሰጣል። እኛ ሀገር ላይ ሀብቱ ቢኖርም በሚፈለገው መጠን ምርቶ ግን ከመጠቀም አንጻር ክፍተት አለና ቀርቀሃ በስፋት እዚህ ችግኝ ማፍያ ጣቢያ ላይ የፈላ እንዳለ ተመልክቻለሁ። ከዛ ውጪ የአቮካዶ እና ሌሎች ዘይቱን እና ሌሎች ለፍራፍሬና ለምግብነት የሚውሉ አትክልቶችም እዚህ ዝግጁ ሆኗል። በአጠቃላይ በዞኑ በምስራቅ ሸዋ ዞን ማለት ነው ወደ 262 ሚሊዮን ችግኞች በዘንድሮ የአረንጓዴ አሻራ መርሃ ግብር ይተከላሉ ተብሎ ይጠብቃል። በመሬት ስፋትም ስናየው ወደ 64 ሺህ ሄክታር እንደማለት ነው። ይህም እጅግ ሰፊ ቦታ ነው ማለት እንችላለን። ቀደም ብለሽ መታሰቢያ፣ አንቺም እንዳነሳሽው ወደ 700 የሚሆኑ የጉድጓድ ቁፋሮ እንደተጠናቀቀ ነው መረጃዎች የሚያሳዩት። እናመሰግናለን ዮሐንስ፣ መልካም ጊዜ የኢትዮጵያ ጥንታዊ ስልጣኔ ማለት የኢትዮጵያ ጥንታዊ ስነ ጥበብ አብሮ ያተመው ጥበብን የሀገረ መንግስት ምስረታን ለማጽናት ማህበረሰብን ለማነጽ አካባቢን ለመጠበቅ በዓለም ላይ ያላቸውን ተደማጭነት ከፍ ለማድረግ በጣም በስፋት ተጠቅመውበታል። ስለ ሀገር ክብር፣ ስለ ባንዲራ ፍቅር ገብቶት የሆነ ሰው ስራ ሲሰራ ፊት አይሆንም። ጥበቡን ለመደገፍ የተወሰነች ደቂቃ የነጻ ወይ ደግሞ ምን አለ አንዳንድ ቴሌቪዥኖች ላይ ይነገራሉ። እነሱ ነገሮች ቢደረጉ ስለ ሀገር ግንባታ ኪነ ጥበብ በጣም ወሳኝ ነች፣ በጣም ያስፈልጋታል። ምናምን ካልን ኪነ ጥበቡ በሀገር የእድገት እቅዶች ውስጥ ባለሙያውም ሆነ ሙያው ምን ያህል ተሳታፊ ነው። ለኢትዮጵያ እንደ ደኖቿ፣ እንደ ከርሰ ምድር ሀብቶቿ እንደ ወንዞቿ እንደ ሀይቆቿ ሁሉ ጥበብ ትልቅ ሀብቷ ነው። በጥበብ ትላንት፣ ዛሬና ነገ እንመለከታለን። ተመልሰናል፣ የተወደዳችሁ እዚህ አዲስ አበባ ከሚገኘው የኤቢሲ ዋናው ስቱዲዮ በቀጥታ ስርጭት እየተከታተላችሁት የምትገኙት ተወዳጁ የዜና ሾ ዜና ኢትዮጵያ እንደቀጠለ ነው። በጋምቤላ ክልል የምግብ ዋስትናን ለማረጋገጥ የተጀመሩ ስራዎች ማጠናከር እንደሚገባ የክልሉ ርዕሰ መስተዳድር ወይዘሮ አለሚቱ ኦሙድ ተናገሩ። የክልሉ አርሶ አደሮች በበኩላቸው በመኸር እርሻ የተሻለ ምርት ለማግኘት በመስራት ላይ ስለመሆናቸው ገልጸዋል። በስፍራ የሚገኘው ዘጋቢያችን ሚፍታ አብዱል ቃድር ተከታዩን አድርሰውናል። በጋምቤላ ክልል የአቦበ ወረዳ አርሶ አደሮች በተደረገላቸው ሙያዊና የቴክኖሎጂ ድጋፍ ተጠቅመው ምርታቸውን ለማሳደግ እየሰሩ መሆናቸውን ገልጸዋል። የዘንድሮ ምርት በጣም አሪፍ ነው። በጣም ይህ ባለፈው በቃ ይኩል አይደለም። የዘንድሮ በጣም በጣም ቆንጆ ነው። ዘንድሮ በቃ ቡቃዩ ጥሩ ነው። ተስፋ እናደርጋለን። ዘርተናል። እንግዲህ እርሻውን እየሰራን ያለ ነው ያው በኮዳቃ ጠም እርሻ ተደራጅተን ነው እየሰራ ነው ያለ ነው። የክልሉ እርሻና የተፈጥሮ ሀብት ልማት ቢሮ ኃላፊ አቶ ፓልቱት በበኩላቸው ምንም እንኳን በክልሉ ዝናብ ዘግይቶ የዘነበ ቢሆንም በመኸር እርሻ የተያዘውን እቅድ ለማሳካት እየተሰራ ነው ብለዋል። በመኸር እርሻ በሁሉም ሰብሎች ሆርቲካልቸር ጨምሮ 7239 አክተር ነው እስካሁን የታረሰ መሬት ኦልሞስት ወደ ሺህ ሄክተር ነው። በዘር ደግሞ የተሸፈነ 88 ሺህ ሄክተር አካባቢ ነው። ስለዚህ ምናልባት ከተወሰነ ቀናት በኋላ ያቀድነው እቅድ እንደሚጨምር ነው ታሳቢ የምናደርገው። የጋምቤላ ክልል ርእሰ መስተዳደር ወይዘሮ አለሚቱ ኡሞድ አርሶ አደሮች በኩታ ገጠም ሰርቶ ያገኙትን ተሞክሮ ማስፋት እንደሚገባ ገልጸዋል። ያለው ስራ ውጤታማነቱን ያየንበት ሁኔታ ስላለ በክላስተር ተከፋፍሎ በዚሁ በኩታ ገጠም እርሻ ላይ የመሳተፉ ነገር እዚህ አይተናል። እንግዲህ የሰው ብዛትና የሄክታሩ ብዛት ስናየው እዚህ ጋር አመተው አስራ አራት ሄክታር ሆኖ የተደራጁት ደግሞ መቶ ስልሳ አምስት ነው። እንግዲህ እንደራሳቸው የመሬት ስፋት በጋራ ሆኖ እዚህ ቦታ ላይ መስራታቸው አንደኛ የደከመው ሰው በጋራ ተጋግዞ የተሻለ ውጤት በጋራ ማግኘት የሚቻልበት ሁኔታ እንደሚፈጠር ከነሱም ውጤታማነቱን የሰማንበት ሁኔታ ስላለ እንደ መንግስትም ቀጣይ ይህንን አጠናክሮ መቀጠል የሚቻልበት ሁኔታ መፍጠር ይቻላል እና ሙሉ በሙሉ ጥሩ ነው። የገበሬዎቹ እንቅስቃሴ በዚህ ከቀጠለ እንግዲህ የምግብ ዋስትናውን ማረጋገጥ የሚያስችል ሁኔታ እንዳለ ያስረዳል። ክልሉ ለግብርና ልማት ያለውን ምቹ ሁኔታ በመጠቀም የምግብ ዋስትናን ለማረጋገጥ ቅንጅታዊ ተሳትፎ የሚያስፈልግ መሆኑንም ርዕሰ መስተዳድሯ ተናግረዋል። ቀጣይ ቅንጅቱ ላይ በተጠናከረ ሁኔታ መስራት ያስፈልጋል። ሌላው የግል አባላቶች ባሉባቸው ቀበሌዎችን ገበሬዎችን አካቶ መስራት አለባቸው። በጋምቤላ ክልል የግብርናውን ዘርፍ በማዘመን የአርሶና ከፊል አርብቶ አደሩን ኑሮ ለማሻሻል የሚያግዝ የግብርና ሽግግር ፍኖተ ካርታ ተግባራዊ እየተደረገ ይገኛል። ለኢትዮጵያ ቴሌቪዥን ለተጠናቀረው ዜና ሚፍታህ አብድል ቃድር ከጋምቤላ። ዜና ኢትዮጵያ ከመላው ኢትዮጵያ እየተከታተላችሁ ትገኛላችሁ ተመልካቾቻችን። አሁን ደግሞ ወደ ውጪ አጫጭር ዘገባዎቻችን እናልፋለን። የቱርክ የውጭ ጉዳይ ሚኒስትር ሀካን ፊዳን በጋዛ ስላለው ጦርነት ከግብጽና ከዮርዳኖስ አቻዎቻቸው ጋር መከሩ። ምክክሩ በጋዛ እየተካሄደ ያለውን ጦርነት ለማስቆም ያለመ ነውም ተብሏል። ይሁን እንጂ የእስራኤል ጦር የተኩስ አቁም እንዲታወጅ የሚደረገውን ጥሪ እስካሁን አልተቀበለም። በጦርነቱ እስካሁን ከ አምስት ሺህ በላይ ፍልስጤማውያን ሲሞቱ ሁለት ሚሊየን ሰዎች መፈናቀላቸውን ደግሞ ቲያርቲ ግሎባል ዘግቧል። በሌላ የውጭ ዘገባ ሩሲያ ዳኒ ፕሮ ፕሮቮስ የተባለውን የዩክሬን ግዛት ስለመቆጣጠሩ አስታውቃለች። ይህ የዩክሬን ግዛት ታዲያ በምስራቅ ዩክሬን የሚገኝ የኢንዳስትሪ ዞን ስለመሆኑን የተገለጸው የአውሮፓ ህብረትና አሜሪካ ከሶስት ዓመታት በላይ ያስቆጠረውን ይሄኑኑ የሩሲያና ዩክሬን ጦርነት ለማስቆም እያደረጉት ያለው ጥረት እስካሁን አልተሳካም። የሩሲያ ጦር አሁን ላይ አምስት የዩክሬን ግዛቶችን ተቆጣጥሮ እንደሚገኝና የይገባኛል ጥያቄ ስለማንሳቱ የዘገበው ፍራንስ ቲዮንቲፎር ነው። ኢራን የእስራኤልን የተደበቁና ሚስጥራዊ ሰነዶች በቅርቡ ይፋ እንደምታደርግ ተናገረች። የኢራን የስለላ ሚኒስትር ኢስማኤል ካቲብ እስራኤል ከኒውክሌር ጣቢያዎቿ፣ ከአሜሪካ ከአውሮፓና ከሌሎች ሀገራት ጋር ያላትን ግንኙነት እንዲሁም የመከላከል አቅሟን የሚመለከቱ ሚስጥራዊነት ያላቸው ሰነዶች በቅርቡ ይፋ ይሆናሉ ብለዋል። በእስራኤል መንግስት በኩል ሾልከው ስለወጡት ሰነዶች ዘገባ እስካሁን የተሰጠ አስተያየት የለም። ቴሄራን እስራኤል የኒውክሌር ሳይንቲስቶቿን እየገደለች ነው ስትል በተደጋጋሚ ትወቅሳለች ሲል የዘገበው አልጀዚራ ነው።